ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች፣ እንደምናላችሁ ሰላምታችን በያላችሁበት ይድረስ። እናው አዳዲስ ለወቅታዊ መረጃዎች አዘጋጅተናል ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁን ጥቆዩ ግብዣችን ነው። በቅድሚያም አርእስተ ዜናችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኗሪዎች መካከል የሚደረገው ውጊያ መቀጠሉ ታውቋል። ዛሬ ከነጋጅ ጀምሮ በሸዋሮ ቤት ቀጠና ከባድ ውጊያ እየተደረገ እንደሚገኘ የቴኒስ የመረጃ ምንጮች አረጋግጠዋል። በተያያዘም በሰሜን ወሎ ቀጠና የፋኑ ኃይሎች በውጊያ የበላይነት መውሰዳቸው ሲገለጽ የአገዛዙ ጦሬ ሰሜን ምስራቅ ዝ በበኩሉም ጽንፈኛው ላይ በወሰድ ቁጥር መጃ በርካቶች እጅ ሰጠውኛ ስላስታውቋል። በተያያዘም አገዛዙ ለወታደራዊ ስልጠና ያሰበሰባቸው 850 ወጣቶች መበተናቸውም ተሰምቷል። ቀዳሜ ዝርዝር ዜናችን ነው። በትግራይ ክልል በርካታ ህዝብ የተሳተፈበት የተቃውሞ ሰልፍ ዛሬ ተካሂዷል። ሰልፉ ተፈናቃዮች ጨምሮ ነዋሪዎችና የክልሉ የመንግስት ሰራተኞች ቢሮ ዘግተው አደባባይ በመውጣት ያካሄዱት ነው። አቶ አማኑኤል አሰፋ ሁሉም የትግራይ ጥያቄና ችግር በሰላማዊ መንገድ ካልተፈታ ለኋላዊነታችንና ክብራችን ተጥሶ ይቀራል ማለት አይደለም በማለት በሰልፉ ላይ ተናግረዋል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ በበኩላቸው ተፈናቃዮችን ወደ ወልቃይት ለመመለስ እኛ እቅድ አለን ካሉ በኋላ ህወሓቶች ግን ወደ ጦርነት መግባት አዋጭ እንዳይደለ ሊያውቁ ይገባል ሲሉ ተናግረዋል። በዚህም ላይ ዝርዝር አዘጋጅተናል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ማሪን ኮርፕስ ጀነራል ና አፍሪካው ማዛዥ ከሆኑ ጀነራል ማይክል ራግሌ ጋራ በሁለትዮሽ ግንኙነቶችና ቀጠናዊ ጉዳዮች ላይ ተወያይቸዋለ አሉ። በአሜሪካ በኩል ጀራሉ ካቢ ጋር የተደረገው ውይይት አልሸባብ ና ስን ላይ ያተኮረ ነው ተብሏል። በዚህም ላይ ተጨማሪ ያለን። ስምንተኛ ቀኑን በያዘው የእስራኤልና የኢራን ግጭት አዳዲስ ክስተቶች አሁንም ተፈጥረዋል። ነገሩ በርድር እንዲቋጭ የሚጠይቁ መሪዎች ድምፅን በርክተዋል። እስራኤል ጥቃቷን እስክታቆም ድረስ ከአሜሪካ ጋር ለንግር ቦታ የለም የሚሉት ደግሞ የኢራን ውጭ ጉዳይ ሚኒስትር ናቸው። ከግጭቱ ለመውጣት ብቸኛው አማራጭ ዲፕሎማሲ ነው የሚለው በአንድ የእንግሊዝ ሚኒስትር በኩል ተነግሯል። በሌላ በኩል የፈረንሳይ ፕሬዚዳንት ኢማኑል ማክሮን ኢራን ለመደራደር ፈቃደኝነቷን ልታሳይ ይገባል ሲሉም፣ አንድ የአሜሪካ ባለስልጣን ደግሞ ትራምፕ ጉዳዩን በስርዓት አልያዙትም በማለት ክስ አሰምተዋል። በእነዚህና በሌሎች ጉዳዮች ላይ ዝርዝር መረጃዎችን ይዘናል። አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። ዛሬ ከንጋት ጀምሮ በሸዋ ሮቢት ቀጠና ከባድ ውጊያ እየተደረገ እንደሚገኝ የኢትዮንስ የመረጃ ምንጮች አረጋግጠዋል። በሰሜን ወሎ ቀጠና የፋኖ ኃይሎች በውጊያ የበላይነት መውሰዳቸው ሲገለጽ፣ የአገዛዙ ጦር የሰሜን ምሥራቅ እዝ በበኩሉ በጽንፈኛው ላይ በወሰድኩት እርምጃም በርካታ ውጅድ ሰጠውኛል ሲል አስታውቋል። በሌላ በኩል ግን አገዛዝ ለወታደራዊ ስልጠና የሰበሰባቸው 850 ወጣቶች ተበትነዋልም ተብሏል። የፋኖ ኃይሎች ዛሬ ንጋቱ 11 ሰዓት ጀምሮ በሸዋሮቢት ከተማ 04 ቀበሌ የሚገኘውን የአገዛዝ ጦር ካምፕን ማጥቃታቸውን ተከትሎ ከባድ ውጊያ መቀስቀሱ ታውቋል። ፋኖ በአገዛዝ ጦር ካምፕ ላይ በፈጸመው ጥቃት ከባድ ወታደራዊ ጉዳት ደርሷል ነው የተባለው። ጥቃቱ የተከፈተበት የአገዛዝ ጦር ካምፕ ተቆጣጥረናል የሚሉ የአማራ ፋኖ ሸዋ ጠቅላይ ግዛት እዛ አባላት በጥቃቱ የአገዛዝ ጦር የበታች አዛዦች ጨምሮ በርካታ ወታደሮች ተገድለ የጦር መሳሪያዎችን በፋኖት ይዘዋል ብሏ። የወታደራዊ ካምፕ ጥቃት ተከትሎ በአካባቢው ከባድ ውጊያ የተቀሰቀሰ ሲሆን በዚህም ሸዋሮቢት ከተማ የሚገኘው የፌዴራል ማረሚያ ቤት ዙሪያም ጨምሮ ሰፊ ቦታ ያሸፈነ ተኩስ መከፈቱ ተሰምቷል። ይህ መረጃ እስከጠናከረበት ጊዜ ድረስ ባለው መረጃ የሸዋ ርቢት ከተማ በፋኖ ከበባ ውስጥ ናት ሲሉ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የመረጃ ምንጮች አስታውቀዋል። ከንጋት ጀምሮ በቀጠናው ውጊያ ምክንያት በሸዋ ርቢት ከተማ የትራንስፖርትና ንግድ እንቅስቃሴ መገደቡን የገለጹት የከተማዋ ነዋሪዎች ከተማዋ በአገዛዝ ጦር ወታደሮች፣ ፖሊሶችና ምኒሻዎች ተሞልታለች ሲሉም ለኢትዮኒስ አረጋግጠዋል። በከተማዋ ዙሪያ በቀጠለው ውጊያ ምክንያት መሀል ከተማዋን ውጥረት ውስጥ ናት ያሉት ነዋሪዎቹም የአምቡላንስ ድምፅ በተደጋጋሚ ይሰማል ሲሉ ገልጸዋል። በተመሳሳይ በሰሜን ወሎ ዞን መቄት ወረዳ ለአራተኛ ተከታታይ ቀናት ውጊያ መቀጠሉን የፋኑ የመረጃ ምንጮች ተናግረዋል። በአገዛዝ ጦርም ሆነ በፋኖ በኩል ጉዳት የተመዘገበት ውጊያ በወረዳው አገራገር ከተማ እንዲሁም ኮኪት ዋሻና አጀብ የተባሉ አካባቢዎች መቀጠሉ ለማወቅ የተቻለው በቀጠናው የፋኖ ኃይሎች በውጊያ የበላይነት መውሰዳቸውን ሲገልጹ የአገዛዝ ጦር የሰሜን ምስራቅ እዝ በበኩሉም በጽንፈኛው ላይ በወሰድኩት እርምጃ ምጃ በርካቶች እጅ ሰጡኝ ሲል አስታውቋል። የአገዛዝ ጦር የሰሜን ምስራቅ እዝ መተማ ክፍለ ጦር በዞኑ መቄት ወረዳ አካባቢዎች ከአድማ ብተናና የሰላም አስከባሪ የጸጥታ ኃይሎች ጋር በመቀናጀት ነው ከፍተኛው ላይ እርምጃ ወስጄ ድል አስመዘገብኩ ያለው ይህን የአገዛዙን ጦር ያወጣውን መረጃ በተመለከተ የጠየቅናቸው የመቄት ፍላቂትና ገረግራ ከተማ ነዋሪዎች በኩላቸው የአገዛዙ ጦር የነፍስ ወከፍ መሳሪያ ያላቸውን ሰላማዊ ሰዎች በየቤታቸው ሰብስቦ ተጥቃቸውን በመግፈፍ ፋኖ ማረክን ያሉት ሲሆን የአገዛዙ ጦር ፕሮፓጋንዳን አጋልጠዋል። ይህ የአገዛዙ ጦር ያወጣውን መረጃ በተመለከተ የጠየቅናቸው የመቄት ፍላቂትና ገረግራ ከተማ ነዋሪዎች በኩላቸው የአገዛዝ ጦር የነፍስ ወከፍ መሳሪያ ያላቸውን ሰላማዊ ሰዎች በየቤታቸው ሰብስቦም ትጥቃቸውን በመግፈፍ ነው ፋኖም ማድረክን ያለው በማለት ሲሉም የአገዛዝን ጦር ፕሮፓጋንዳ አጋልጠዋል። በተከታታይ በተደረገ ውጊያ ከፍተኛ ጉዳት የደረሰበት የአገዛዝ ጦር ሽንፈቱን ለመሸፈን ንጹሃን ነዋሪዎችን ሰብስቦም እንደ ምርኮ ማሳየቱን አሳፋሪና አሳዛኝ ነው ሲሉም ነው ነዋሪዎች ተናገሩት። በሌላ በኩል በጎጃም ቀጠና የፋኖ ኃይሎች ወታደራዊ አሽከርካሪዎች ላይ የፈጸሙት የቦምብ ጥቃት ከፍተኛ ጉዳት አርሰናል ብለዋል። ጥቃቱ የተፈጸመው ወታደራዊ ተሽከርካሪ ከኮሶቨር በመነሳት በምርክታ ወደ አምቢሲ መገንጠያ ሲንቀሳቀስ እንደሆነ፣ በጥቃት ወታደራዊ ተሽከርካሪም ተገልብጦ ሰብአዊና ቁሳዊ ጉዳት ደርሷል ሲል አፋባ ጎጃም ሶስተኛ ክፍለ ጦር አስታውቋል። በዚህ ጎጃም ቀጠና ባህር ዳር ዙሪያ በርካታ የአገዛዝ ጦር ወታደሮችና አድማ በተና እንዲሁም ፖሊስ አባላት ከነጥቃቸውም ወደ ፋኖ ወደ ፋኖ መቀላቀላቸውም ታውቋል። ሰሞኑን የአገዛዝ ጦር አባላትና አመራሮች በተናጠልና በቡድን በብዛት ወደ ፋኖ እየተቀላቀሉ እንደሚገኙ የኢትዮኒስ የመረጃ ምንጮች በተከታታይ ከሚያርሱን በምስል የታገዘ መረጃ ለማወቅ ተችሏል። በተያያዘም አገዛዙ ከተለያዩ የጎንደር አካባቢዎች በመሰብሰብ ለመከላከያና አድማ ብተና ስልጠና ትገባላችሁ በሚል በጎንደር ለቀናት አስቀምጦ ሲያስጠብቃቸው የነበሩ ወጣቶች ዛሬ መበተኑን የኢትዮንስ የመረጃ ምንጮች ተናግረዋል። በቁጥር 850 ይሆናሉ የተባሉ ምልምል የመከላከያና አድማ ብተና አሰልጣኝ ወጣቶች በጎንደር ከተማ ዳሸን ቢራ አካባቢ በሚገኘው መጋዘን ውስጥ ተይዘው ለቀናት ቆይተዋል፣ ያሉት የመረጃ ምንጮች አገዛዙ ሰልጥናችሁ ጥቃችሁን ይዛችሁ ወደ ፋኖ ነው የምትገቡት፣ እናንተም ማሰልጠን ኪሳራ ነው በሚል በትኗቸዋል ሲል ተናግረዋል። አገዛዙ በተለያዩ ጊዜያት ከወታደራዊ ማሰልጠኛዎች አሰልጥኖ ፋኖ እንዲወጉለት ወደ ግዳጅ ያሰማራቸው በርካታ አባላት ከነጥቃቸው ወደ ፋኖ መቀላቀላቸውን በተመለከተ በተደጋጋሚ ዘገባ መውጣታቸው ይታወሳል። በትግራይ በርካታ ህዝብ የተሳተፈበት የተቃውሞ ሰልፍ ዛሬ ተካሂዷል። ሰልፉ ተፈናቃዮች ጨምሮ ነዋሪዎች፣ የክልሉ መንግስት ሰራተኞች ቢሮ ዘግተው አደባባይ በማውጣት ያካሄዱት ነው። አቶ አማኑኤል አሰፋ ሁሉም የትግራይ ጥያቄና ችግር በሰላማዊ መንገድ ካልተፈታ ሉዓላዊነታችንና ክብራችን ተጥሶ ይቀራል ማለት አይደለም በማለት በሰልፉ ላይ ንግግር አድርገዋል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ተፈናቃዮች ወደ ወልቃይት ለመመለስ እኛ እቅዳለን ካሉ በኋላም ወደ ጦርነት መግባት አዋጭ አይደለም በማለት ተናግረዋል። በትግራይ ክልል በመቀለ ከተማ አምስተኛ ክረምት በሸራ መጠለያ ማሳለፍ ይብቃ በሚል መሪ ቃል እየተካሄደ የነበረው ሰላማዊ ሰልፍ ለሶስተኛ ቀን ዛሬ ሰኔ 13 ቀን 2017 ዓም ተካሂዷል። ሰልፉም በትግራይ ጦርነት ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ለመጠየቅ እየተጠራ ነው ተብሏል። በዚህም ዛሬ በክልሉ ጊዜ አስተራር ውሳኔ መሰረት የመንግስት ሰራተኞች ስራቸውን በማቆም በሰልፉ ላይ ታድመው ውሏል። የሃይማኖት ተቋማትና መሪዎችም እንዲሁም በመዋቅሩ ስር የሚተዳደሩ ሰራተኞችም በሰልፉ ላይ በተመሳሳይ ተገኝተዋል። በተመሳሳይ የትግራይ ኦርቶዶክስ ሃይማኖት አባቶችና የትግራይ እስልምና ሃይማኖት አባቶች ናቸው የተባሉትን መልዕክት ሲያስተላልፉ ተደምጠዋል። በክልሉ ዛሬ በተካሄደው ሰልፍ ላይ ታዲያም የሌተናል ጀነራል ታደሰ ወረደ መልዕክት የተባለ መልዕክትም ተላልፏል። የጊዜያዊ አስተዳደሩ ሌተናል ጀነራል ታደሰ ወረደ መልዕክት በሕወሓት ምክትል ሊቀመንበር እና በጊዜያዊ አስተዳደሩ ምክትል ፕሬዚዳንት አቶ አማኑኤል አሰፋ በኩል ነው ለሰልፉ ታዳሚዎች የቀረበው። አቶ አማኑኤል የፌዴራል መንግስቱ የፕሪቶሪያ ስምምነትና የሚመለከታቸው አካላት እንዲሁም የውስጥና የውጭ ደጋፊዎች ተፈናቃዮችን መመለስና ይሉት ጥያቄዎችን በአስቸኳይ እንዲመለሱ የጠየቁ ሲሆን የፌዴራል መንግስት ጨምሮ በዚህ ጉዳይ ላይ ትኩረት አላደርግም በማለት ሌሎች ኃይሎችን ጨምሮ ወቅሰዋል። ምክትል ፕሬዚዳንት አቶ አማኑኤል አሰፋ ጥቅማችንን እናረጋግጣለን በማለት ለታዳሚዎች ሲናገሩ ተደምጠዋል። አቶ አማኑኤል የፕሪቶሪያ ስምምነት የተፈረመበት የሶስት ዓመት ሊጠናቀቅ ጥቂት ወራት ብቻ ቢቀረው ተኩስ ከመቆሙ ውጭ የትግራይ ሕዝብ የደህንነት ዋስትና ሊያረጋግጥ አልቻለም። የትግራይ ሕዝብ ሉዓላዊነት ተነጥቆ ከመኖሪያ ቤታቸው ተፈናቅለው ችግር ውስጥ ይገኛሉ ማለት ተናግረዋል። አቶ አማኑኤል አሰፋ የትግራይ ጥቅም ሁሉም በሰላማዊ መንገድ ለማረጋገጥ ሁሉም ጥረት ይደረጋል ስንል በሰላማዊ መንገድ ካልተፈታ የትግራይ ክብርና ሉዓላዊነት ይጣሳል ወይም ይጎራል ማለት አይደለም በማለት በሰልፉ ላይ መልእክታቸው አስተላልፈዋል። አፕሳውንድ

በሰልፉ ላይና በጥያቄዎች ላይ ስድስት አቋሞችን ይዘናል ማለት አስተዳደሩ አቋም እንደያዘ የዘረዘሩት አቶ አማኑኤል አሰፋ የፌዴራል መንግስት በጦርነት ሊያስመዘግበ ያልቻሉ በፕሪቶሪያ ስምምነት ስም የተቆራረሰች ትግራይ እንድትኖርና ዲሞግራፊውን ለመለወጥ እየተጠቀምበት ይገኛል ማለት ክሳችን አስደምጠዋል። አቶ አማኑኤል የፌዴራል መንግስት ጠቅላይ ሚኒስትር ዐብይ አህመድ እንኳን አጠቃላይ ኃይሎቹ በአሁኑ ሰዓት የትግራይን ጥቅም ሊያስከብሩ አልቻሉም ባይ ናቸው። የፌዴራል መንግስት ጠቅላይ ሚኒስትር ዐብይ አህመድ ግን በትላንትናው ዕለት ባደረጉት ንግግር ህወሓትን በጦረኛነት ማለት ዐብይ ህወሓትን ወደ ጦርነት ሊገባ ነው ማለት የወነጀሉት ከፖለቲካ ፓርቲዎች ጋር ባረጉት ውይይት ነው። ዐብይ ተፈናቃዮች ወደ ወልቃይት ለመለስ እቅድ ይዘናል፣ አንድ ሳይሆን አስር ጊዜ ያቅደናል ማለት ነው ሲናገሩ የተደመጡት ትግራይን በሚመለከት በርካታ ጉዳይ ተነስቷል። በመጀመሪያ የተፈናቀሉ ሰዎች መመለስን በሚመለከት መቶ ፐርሰንት ዝግጁ ነን። እኛ መቶ ፐርሰንት ነበርን ነን። ራያ እኮ መልሰናል ላይ ተመልሰዋል፣ የተፈናቀሉ ሰዎች ወልቃይትም አይተም እንደዛ አይነት ፍላጎት ነው ያለን። ከጊዜያዊ መንግስቱ ጋር የተነጋገርን ነው። በእኛ በኩል እነዚያ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች። በእኛ በኩል አንድ አይደለም አስር ጊዜ ነው እቅድ ያወጣነው። በሰላማዊ መንገድ ካልሆነ ክብራችንና ሉዓላዊነታችን ተጥሶ ይቀራል ማለት አይደለም፣ በሚል አቶ አማኑኤል አሰፋ ወደ ውጊያ ለመግባት የሚችሉ መሆናቸውን ዛሬ ቢናገሩም ዐብይ አህመድ ግን አሁንም ጦርነት ይፈልጋሉ ማለት አስቀድሞ ክሱን አሰምቶ ነበር። ዐብይ ጊዜው ተለውጧል ማለት አሁንም የተሻለ አቅም አለ የሚል ማስፈራሪያ አዘል ንግግራቸውን ከዚህ በፊትን ተናግሬው አላሸነፋችሁኝም በማለት ተናግረዋል። የትግራይ ጉዳይ ብዙ የማይገደን ማያሳስበን አይምሰላችሁ ያስጨነቀን ጉዳይ ግን በግልጽ እንድታውቁት ትንሽ ዘመን ተቀይሯል። የዛሬ አራት ዓመት አምስት ዓመት የነበረን የውጊያ አቅም የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል እና በተቻለ መጠን በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታውቁት በባለፈው ውጊያ ያኔም ተናግሬአለሁ ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም። እና የሚያስገድሉ ሰዎች ይፎክራሉ፣ እንደምታውቁት አስገዳዮች ይፎክራሉ፣ ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትዕግስት የምናርገው፣ ማክሲመም እንጂ ትግራይ ውስጥ ሊመጣ የሚገባው ልማት፣ ሊሰራ የሚገባው ስራ በበቂ ተሰርቶ አናምንም እኛ፣ እንጂ የሚደረጉ ሙከራዎች፣ አንኮንስቲቱሽናል ልምምዶች እንዳሉ ስለማናውቅ አይደለም፣ በደንብ ነው የምናየው። በዚህ ወቅት በቀጠለው የትግራይ ክልል ቀውስ ችግሩ እልባት ሳያገኝ በጦርነት ጊዜ የተፈጠሩ ቀውሶች አሁንም ተባብሰው ቀጥሏል። በዋናነት የእናቶችና ህጻናት እንዲሁም አዛውንቶች ሞት የተበራከተ ሲሆን በወሊድ ጊዜ የሞቱ እናቶች ቁጥርም ጨምሯል ተብሏል። በትግራይ የእናቶች ሞት ቁጥር ከጦርነቱ በኋላ በአምስት እጥፍ መጨመሩ የተገለጸ ሲሆን ከዋነኛ ምክንያቶቹ አንዱ ፌስቱላ ነው ተብሏል። ዛሬ የወጣው መረጃ እንደሚያሳየው በትግራይ ክልል ከተካሄደው ጦርነት በኋላ የእናቶች ሞት በአምስት እጥፍ መጨመሩ የተገለጸ ቢሆንም ከጦርነቱ የፊት የነበረው የእናቶች ሞት ከመቶ ሺህ ሰዎች ውስጥ 167 እንደነበር ተጠቁሞ በአሁኑ ወቅት ግን 842 ደርሷል ተብሏል። ለክልሉ የእናቶች ሞት ቁጥር መጨመር ዋነኛ ምክንያት ናቸው ተብለው ከተዘረዘሩት መካከል በጦር መተሳቢያ በተፈጸመ ያስገድዶ መድፈር ምክንያት በከፍተኛ ቁጥር የጨመረ የፌስቱላ ታማሚዎች ሴቶች ቁጥር መጨመር ነው። ክልሉ ስላለው የፌስቱላ በሽታ እናቶች በተመለከተ ምክር መድረክ ትናንት ሰኔ 12/2017 ዓ.ም በመቀለ ከተማ መድረክ ያዘጋጁት ሃምሊን ፌስቱላ ኢትዮጵያ እንዲሁም ዩኤንኤፍፒኤ እና ሌሎች ባለድርሻ አካላት በጋራ መተባበር መሆኑ ሰምቷል ። ታዲያ በቀጠናው ያለውን ቀውስ በተመለከተ አሁን ላይ የፌዴራሉ መንግስትም ሆነ ሌሎች ኃይሎች ሰላማዊ አማራጮች ከመጠቀም ባለፈ ለጦርነት ዝግጅ እየሆኑ እንደሆነ የሚወጡ መረጃዎች ያሳያሉ። የብልጽግናው ጠቅላይ ሚኒስትር ዐብይ አህመድ ከአሜሪካ ማሪን ኮፕሬስ ጀኔራል እና ከአፍሪካ ማዛዥ ከሆኑት ጀኔራል ማይክል ላንግሌ ጋር በሁለትዮሽና ቀጠና ውይይቶች ላይ ተወያየው አሉ። በአሜሪካ በኩል ደግሞ ጄኔራሉ ከአብይ አህመድ ጋር የተደረገውን ውይይት አልሸባብና ኤስን ለመግታት ላይ ያተኮረ ነው ተብሏል። ጄኔራሉ ወደ አብይ ቢሮ ያቀኑት በሶማሊላንድ ከነበራቸው ጉዞ በኋላም ነው። አብይ አህመድ ከአሜሪካ ማሪን ኮርፕስ ጄኔራልና አፍሪኮም አዛዥ ከሆኑት ጄኔራል ማይክል ላግሌይ ጋር የጋራ ፍላጎት በሆኑ የሁለትዮሽና ቀጠናዊ ጉዳዮች ላይ ዛሬ ጠዋት ውይይት አድርገናል በማለት በማኅበራዊ ሚዲያቸው ጽፈዋል። በአዲስ አበባ የተደረገው ይህ ውይይት ታዲያ ሶማሊላንድ ጄኔራል ማይክል ላግሌይን በአምባሳደር ሪቻርድ ሊያሪ የተመራ ከፍተኛ የአሜሪካ ልኡክ ቡድን አካል መሆናቸውን ካረጋገጠች ከአንድ ቀን በኋላ ነው። ልኡኩ በሀርጌሳ ከፕሬዚዳንት አብዱራህማን ኢሮና ከሌሎች ከፍተኛ ባለስልጣናት ጋር ውይይት አድርጓል ተብሏል። ውይይቱ በተመለከተ በኢትዮጵያ የአሜሪካ ኤምባሲ ያሳወቀ ሲሆን ውይይቱ በቀጠናው ያለውን ሽብርተኝነት ለመጓጋት ያለመነኳል በኋላ በዋናነት አልሸባብና አይኤስአይስን ከመከላከል የተደረገ ምክክር ነው ብሏል። በሶማሌላንድ ፕሬዚዳንት ጽፈት ቤት ግን በጋዜጣዊ መግለጫው ላይ ልዑኩ በጋራ የጸጥታ የባህርና የመከላከያ ጉዳዮች ላይ ውይይት አድርገናል። እንዲሁም ለቀጠና የጸጥታ ትብብር አስፈላጊ የሆኑ መሠረተ ልማቶች ለመገምገም የበርበራ ከተማን ጎብኝተዋል ተብሏል። ዐብይ አህመድና አሜሪካ በሶማሌላንድ ሀገርነት ጉዳይ ላይ የጋራ ፍላጎታቸው እያደገ መጧል የተባለ ሲሆን አብይ ባንክ አራም የሶማሊያን አንድነት አረጋግጣለሁ ቢሉም አሁን አሜሪካና ትራምፕ ደግሞ ለሶማሊላንድ እውቅና ይሰጣሉ መባሉን እንደ ምክንያት በመጠቀም ጥቅማቸውን ለማስከበር እየተንቀሳቀሱ ነው በሚል ከሶማሊያ ባለስልጣናት በኩል ክስ መሰማት ጀምረዋል። ስምንተኛ ቀኑን በያዘው የእስራኤልና ኢራን ግጭት አዳዲስ ክስተቶች ተፈጥረዋል። ነገሩ በድርድር እንዲቋጭ የሚጠይቁ ዓለም አቀፍ ድምፆች በርክተዋል። እስራኤል ጥቃቷን እስክታቆም ድረስ ከአሜሪካ ጋር ለንግግር ቦታ የለም የሚሉት ደግሞ የኢራን ውጭ ጉዳይ ሚኒስትር ናቸው። ከግጭቱ ለመውጣት ያለው ብቸኛ አማራጭ ዲፕሎማሲ ነው የምትለው ደግሞ ዩኬ ናት። በሌላ በኩል የፈረንሳይ ፕሬዚዳንት ኢራን ለመደራደር ፈቃደኛነቷን ልታሳይ ይገባል ሲሉም አንድ የአሜሪካ ባለስልጣን ደግሞ ትራምፕ ጉዳዩን የያዙበት ጉዳይ ልክ አይደለም ብለው ከሰዋል። ዛሬ እስራኤልና ኢራን በሰማይ ላይ የሚያደርጉት ግጭት ስምንተኛ ቀኑ ይዟል። የእስራኤል ጦር የኢራን የኒውክሊየር ምርምር ኤጀንሲ ዋና መስሪያ ቤትን ጨምሮ ከስልሳ በላይ የሚሆኑ ይዞታዎችን በቴራንና በሌሎች ስፍራዎች ላይ ማጥቃቱን አስታውቋል። የኢራን ሚሳይል በደቡባዊ እስራኤል ቤርሻባ ከተማ የሚገኝ የቴክኖሎጂ ፓርክ መምታቱ ተከትሎ በርካታ ህንፃዎች ወድመዋል። ሞት ባይከሰትም ሰባት ሰዎች ግን በደረሰባቸው ጉዳት ወደ ሆስፒታል ተወስደዋል የተባለው የዩናይትድ ኪንግደም የአውሮፓ ህብረት፣ የጀርመንና የፈረንሳይ ከፍተኛ ዲፕሎማቶች ከኢራን የውጭ ጉዳይ ሚኒስቴር አባስ አራንጊች ጋራ በጄኔቫ ይገናኛሉ ተብሎም ይጠበቃል። ስምንት ቀናት ባስቆጠረው ግጭት ኢራን ከምዕራባውያን ጋር ፊት ለፊት ስትወያይ የመጀመሪያዋ ነው። የጄኔቫ ውይይቶች እንደታቀደው የሚቀጥል ከሆነ በዚህ ቀውስ ውስጥ ትልቁ የአውሮፓ ተሳትፎ እንደሚያመለክት የቢቢሲ ዓለም አቀፍ ዘጋቢዎች አስነብበዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራንጊቺም እስራኤል ጥቃቷን እስካላቆመች ድረስ ሀገራቸው ከአሜሪካ ጋር እንደማትደራድር መናገራቸውን ቀጥለዋል። እስራኤል ጥቃቷን እስክታቆም ድረስ ከአሜሪካ ጋር ለንግግር ቦታ የለንም ነው የሚሉት የኢራን ውጭ ጉዳይ ሚኒስትር ታዲያ ለድርድር እንደማትቀመጥ አገራቸው ቢናገሩም፣ አሁንም ግን ሰላማዊ አማራጮች ቦታ አላቸው ይላሉ አራንግቺ። የአሜሪካውያን ድርድር ይፈልጋሉና ብዙ ጊዜ መልእክቶችን ልከዋል፣ ነገር ግን ጥቃትቱ እስኪቆም ድረስ ለውይይት ምንም ቦታ እንደሌለም በግልጽ ተናግረናል ማለታቸውን በመገናኛ ብዙኃን ዘገባ ላይ ጠቅሷል። በዚህ ወንጀል አጋር ከሆነችው ከአሜሪካ ጋር ምንም አይነት ንግግር የለንም ይላሉ ሚኒስትሩ ጨምረው። እስራኤል ጥቃት መፈጸም ከጀመረች በኋላ ለመጀመሪያ ጊዜ አራንግቺ ከምዕራባውያን መንግሥታት ጋር በሚደረገው ውይይት ላይ ለመገኘት ዛሬ በግልጽ ጄኔቫ እንደሚገቡ ይጠበቃል። በዚህ ውይይት ላይ የሚገኙት የዩናይትድ ኪንግደም እና የፈረንሳይ ሚኒስትሮችም ጭምር ናቸው። የዩናይትድ ኪንግደም የባህል ሚዲያ እና ስፖርት ሚኒስትር ሊሳ ናርዴ የኢራንና እስራኤል ግጭት ለማስቆም ብቸኛ አማራጭ ዲፕሎማሲ ነው ሲሉ ዛሬ ተደምጠዋል። ሚኒስትሯ አይን ያሉት ፕሬዚዳንት ትራምፕ አገራቸው በሁለቱ አገራት ግጭት የሚኖራት ተሳትፎ ላይ ለመወሰን የሁለት ሳምንት ቀነ ገደብ ባስቀመጡበት ወቅት ላይ ነው። አሜሪካ ኢራን ላይ ጥቃት ለመፈጸም እስራኤል ከተቀላቀለች ዩኬ እርምጃ ልትከተል ትችላለች ወይ ተብለው በቢቢሲ ራዲዮ አምስት የተጠየቁት ሚኒስትሯ ወሳኙ ነገር ግጭት እንዳይባባስ ማድረግ እንደሆነ ነው ሲሉ አጽንዖት ሰጥተዋል። ይላም ቢቢሲ በመከላከያና በደህንነት ዙሪያ ብቸኛዋ የቅርብ አጋር ከሆነችው አሜሪካ ጋር በቅርብ እየሰራን ቢሆንም ካለው ሁኔታ የሚያወጣን ግጭቱ እንዳይባባስ ማድረግና ዲፕሎማሲ ነው ይላሉ ሚኒስትሯ። ጨምረውም በኢራን ያለው ያልተረጋጋ መንግስት እና በጋዛ ያለው የሰብአዊ እርዳታ ቀውስ በመጥቀስ በሕይወት ዘመናቸው መካከለኛው ምስራቅ እንዲህ አይነት አስከፊ ሁኔታ ውስጥ ገብቶ እንደማያውቅም ተናግረዋል። በጣም በርካታ ፈተናዎች እየገጠሙ ነው። የሰዎች ደህንነት ለመጠበቅና ሰዎችን ለመደገፍ የሚረዳ መንገድ አንድ ነው፣ እርሱም ዲፕሎማሲ ነው ይላሉ። በሌላ በኩል ግን የፈረንሳይ ፕሬዚዳንት ኢራን ለመደራደር ፈቃደኝነቷን ልታሳይ ይገባል ብለዋል። ፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከእስራኤል ጋር ያለውን ግጭት ለማስቆም ፈረንሳይን ጨምሮ አውሮፓውያን ሀገራት ለኢራን የዲፕሎማሲ ፕሮፖዛል እንዲያቀርቡ ተናግረዋል። ማክሮን ፕሮፖዛሉ በአራት ዋና ዋና ክፍሎች መዋቀሩን ይገልጻሉ። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በኢራን ስራው እንዲጀምር እና የኢራን የማበልጸግ ሥራዎችም ወደ ዜሮ ማሸጋገር አንዱ ሲሆን የኢራንን የባሌስቲክ ሚሳይል እንቅስቃሴ መቆጣጠር፣ ኢራን በቀጠናው ላሉ ተዋጊ ቡድኖች የምታደርገውን የገንዘብ ድጋፍ በተመለከተ ማስቆም የሚለው ደግሞ ሁለተኛው ነው። በኢራን ውስጥ ያሉ ታጋቾች ነፃ ማውጣት፣ ይህም በኢራን እስር ቤቶች ውስጥ የታሰሩ የውጭ ዜጎችን የሚመለከተው ሶስተኛ ሲሆን ኢማኖል አራተኛ አድርገው ያቀረቡት ኢራን የምናስቀምጠውን ፕሮፖዛል በተመለከተ በመረቁ ተገኝታ ለመደራደር ፈቃደኛ መሆን አለባት ሲሉም ለጋዜጦ ተናግረዋል።

ቁርጠኛ አቋም አልያዙም በሚል ትችት ቀርቦባቸዋል የአሜሪካ ኮንግረስ አባል የሆኑት ትውልደ ኢራናዊቷና ዲሞክራቲዋ ያሳሚን አሳሪ ፕሬዚዳንት ዶናልድ ትራምፕ የእስራኤልና ኢራን ግጭት ያስተናገሩበት መንገድ እጅግ አሳስቦኛል ባይ ናቸው ለቢቢሲ ኒው ዴይሊ ፕሮግራም በየቀኑ ሀሳቡ የሚቀይር ፕሬዚዳንትና ያለው ያሉ ሲሆን አክለውም የሚናገረው ማንም አያምንም ይላሉ የኢራቅ ጦርነትን በመጥቀስ ዩናይትድ ስቴትስ በቀጠናው ጥሩ ወይም የተሳካ ታሪክ ስለሌላት ጣልቃ መግባት እንደሌለባትም ይናገራሉ አንሳሪ ኢራናውያን ስልጣን ላይ ያለውን አካል አለመሆናቸው ማስተዋሱ አስፈላጊ እንደሆነ ጠቅሰው አብዛኛው ህዝብ ከ1979 ጀምሮ በእገታ ውስጥ የያዛቸው እስላማዊ ሪፐብሊክ እንደሚቃወሙ ገልጸዋል። በመሆኑም በሀገራቸው በቦምብ መደብደብ አይገባቸውም ይላሉ። ትራምፕ ግጭት ለመፍታት ዲፕሎማሲያዊ መንገድ ላይ ትኩረት እንዲያደርጉና የአሜሪካ ወታደሮችም አላስፈላጊ ህይወት መጥፋት ወደሚወስድበት መንገድ ላይ እንዳያተኩሩ ሲያሳስቡ ተደምጠዋል ይላል ቢቢሲ በዘገባው። የዕለቱ መረጃዎች እነዚህ ነበሩ። ሰናይ ጊዜ ያለው